እሙሽዬ ደግሞ ዛሬ መቤቴ ነው የምላችሁ ስማርቱና የመጣችሁ አቤት ደርባባ ቅላቋ ቁንጅ ሌላው ቀን የዛሬ ቪዲዮ በደንብ ላይክ መደረግ አለበት ለምን አዲስ ሰዎች ሁለት አዲስ ሰዎች ሊተዋወቁ ስለሆነ ላይክ በደንብ መደረግ አለበት እንግዲህ ቤተሰብ ዛሬ በጣም ደስ የሚል ነገር አይተናል። እንግዲህ እሙሽዬና ጋሽዬ ለመጀመሪያ ጊዜ ትውውቃቸውን አድርገዋል። እንግዲህ ከዚህ በኋላ ምን የሚጠበቅ ነገር የለም። ሃይምዬም ከቤተሰቦቿ ጋር፣ ብሩኬም ከቤተሰቡ ጋር ተተዋውቋል። እንግዲህ ከዚህ በኋላ ከነ ብሩኬ ምን የሚጠበቅ ነገር የለም። ከዚህ በኋላ ተጋብተው በቃ ሁሉን ነገር እንዲሳካ ነው የምንፈልገው። እንግዲህ ብሩኬና ሀይሚ ከዚህ በኋላ መሽኮርመም የለም፣ ምንም የለም። ፍቅረኛሞች እንደሆናችሁ እንግዲህ ሁሉን ነገር በቃ አወቅን፣ እግዚአብሔር ይመስገን። ጋሽዬም እንግዲህ ሴት ልጅ አመተህ ለእናትህ የምጦርልህ እናት የምትንከባከብህ እንድትሆን ቃል ግባለት ብሎ እንግዲህ ቃል ተገብቷል። እንግዲህ ሀይሚዬ እንግዲህ ያው አብራ ከገባች ሀይሚዬ ራሱ እንደ ራሷ እናት አድርጋ ነው የምትይዛት። እንግዲህ ብሩኬ ደግሞ ታውቃላችሁ የእናቱ ነገር ለሱ ሞቱ ነው። የእናቱ ነገር ለሱ የፈለገ ነገር ሕይወት ታልፋለች እንጂ በእናቱ ቀልድ አያውቅም። እንግዲህ ብሩክ ተባረክ እንግዲህ የሀይሚየም ቤተሰብ አክብረ ሀይሚየም የብሩኬን ቤተሰብ አክብራ እንግዲህ በእንደዚህ አይነት መልኩ ተገናኝተው የውስጣቸውን አውርቷል እንግዲህ ከዚህ በኋላ ምንም የሚጠበቅ ነገር የለም እንግዲህ እናንተም ቀለበት አድርጋችሁ ተጋብታችሁ እናንተም ማየት ነው የምንፈልገው እንግዲህ ያው የብሩኬ ወንድም በቅርቡ አገባሉ ብሏል በቅርቡ ካገባ ደግሞ ለሀይም ይቀጥላሉ ማለት ነው። በአመት በአመት ማለት ነው እና ደግሞ በቃ የብሩኬ ወንድም ቦታ ልቀቅቶ ትሎ አግባና ቦታ ልቀቅ ደግሞ ቡራ እይተራውን ይግባበት ማለት ነው። እና ያው ጋሽዬ ምን ያህል ለብሩኬ ፍቅር እንዳላቸው ምን ያህል እንደሚወዳ እንደሚወዱት ነው እንግዲህ ያየ ነው ማርያም። በጣም በጣም ነው ብሩኬን የሚወዱት። ሀይሚዬም አይታችኋል፣ ምን ያህል ያው ሀይሚዬ ስለወደደችው ሀይሚዬን በደንብ ስለያዛት ሀይሚን በደንብ ስለተንከባከባን ነው፣ አደራቸውንም እየተወጣ ስለሆነ ነው። ብሩኬን በጣም እንደ ልጅ አድርጌ ነው የማየው ያሉት ልክ ናቸው። እንደ ልጃቸው አድርጎ ማየት ትልቅ ነገር ነው። ለምን ብሩኬ በጣም ትልቅ ነገር ነው። ለሃይሚ ጥሩ ነገር ነው እያደረገላት ያለው። ብሩክም እንደዛው ጥሩ ነገር ነው እያደረገ ያለው። እንግዲህ አንዳንድ ሰዎች ብሩኬና አይሚን ለማጣላት ብዙ ብዙ ነገሮችን ለምታወሩት፣ ይሄ እንግዲህ ለእናንተ ምስክር ሊሆን ይችላል። እንግዲህ ለብሩኬ አፍቃሪዎች እንቅልፍ አይወስዳችሁም። እንግዲህ ተሳደቡ፣ ምን በሉ፣ እንደፈለጋችሁ መናገር ትችላላችሁ። ብሩኬና አይሚ መቼም አይለያዩም ተጋብተው ልጃቸውን ወልደው እኛ እናያቸዋለን ማለት ነው። ብዙ ጊዜ ትናንትና አሁን አንዳንድ ልጆች ቲክቶክ ላይ ያየሁት ነገር አለ። ሀይሚ እንዴት የእናቷን ሀፒ በርስሬ ሳታከብር እንዴት የብሩክን ልታከብር ቻለች ላላችሁ ይሄ የራሷ ምርጫ ነው። እናንተ ስላላችሁ ብቻ አይደለም ሀይሚ የእናቷን የእናቷን እኮ ሰፕራይዝ ታደርጋታለች እኮ፣ ጊዜ በኋላ አባትና የእናቷን ደግሞ ሲያከብሩ የዛኔ በደንብ ትገኛለች። ወይም እኔ እንጃ ብቻ አላወቀችም ሊሆን ይችላል እንደኔ እንዳላወቀች ነው የማውቀው። እንጃ አላቅም ብቻ እንጂ ያው እንዴት የእናቷን ሳትታከብር እንዴት የቡሩኬን ታከብራለች። አንድ ቀን ወይ የእሱን አክብራ በሁለተኛው ቀን የሱ ቢሆን አሪፍ ነበረ። ሀፒ በርስዶ በአንድ ቀን ሆነ ብለው ብዙዎቹ ተናግረዋል። አላቅም ብቻ ይሄን እናንተ ንግግራችሁን እኔ ምንም አዎ ጉዳይ የለም። ሀይሚዬ የፈለገችው ማድረግ መብቷ ነው። የእናት ይቀድማል። እናት ነች ከምንም በላይ። እንዴት የእናቷን ሳታረግ ብላችሁ ብዙዎቻችሁ ኒኒኝ ሲሉ ነበረ፣ ቲክቶክ ላይ የሰማዋችሁ ነበረ። የፈለጋችሁን እንግዲህ በሉ። ሀይሚዬ መስሚያው አጠጥ ነው እህታችን በርችልኝ ሀይሚ የሰው ወሬ እንዳሰም የሰው ወሬ እንዳይጥልሽ፣ የኔ ቆንጆ፣ የኔ ማር፣ የኔ ስስት እና ብሩኬ ደግሞ ጀግና ነህ። ጋሽዬ ደግሞ በጣም የብሩኬን እናት ሲያደንቋት ነበረ። በጣም ቆንጆ ነች ሲሏት ነበረ። ወጣት ነች እናትህ ሲሏት ነበረ። በጣም በቃ ደስ የሚል ደግሞ እዛ ላይ አድናቂ ናቸው፣ የሙሽዬ አድናቂ ናቸው። በጣም ደስ ይላል ቤተሰብ እኔ በጣም ደስ ብሎኛል ይሄ በመፈጠሩ እንግዲህ እሙሽዬ ደግሞ ዛሬ መቤቴን ነው የምላቸው። ስማርት ምናምን የመጣችሁ አቤት ደርባባ፣ ቅላቷ ቆንጅኗ የሴት በቀረ በስማ ቡራዬ ማርያም። በቃ እንደ እናትህን ባታክብራት እናትን ባትወዳት ነው የሚገርመው። ከእናት በላይ ምንም ሊሆን አይችልም። እናት እናት ነች። ነገም ተነጎዳም እናት እናት ነች። ደስ ይላል። ለእናትህ ያለ ክብር፣ ለእናትህ ያለ ፍቅር በቃ እኔ እንጃ። እኔ ለእናቴ ያለኝ ፍቅር ከባድ ስለሆነ ለእናቴ ያለኝ ነገር ለእኔ እኔ እንጃ። አይኔን አውጥቼ ለእናቴ ልስጣት እችላለሁ። አይኔ አይኔሽ አንድ አይኑ ማውጣትና መሰጣት አለበት ቢባል እኔ እግዚአብሔር አድርገውና አውጥቼ መሰጣት እናት ነች። እናቴ ለእኔ ማለት ነው። ቡራም እንደዚህ ነው እናት። ሁላችሁ ብዙዎቻችሁ፣ ሁላችንም እናችን እንወዳለን። በቃ ደስ ይላል እናት ስትከበር ነው ሁሉ ነገር። እናትም ማክበር ግዴታ ነው። እናትም ወደድ ግዴታ ነው። ስለዚህ ቡራዬ ብራቮ ለእናት ክብር ስለምሰጣት በጣም ወድ በጣም ነው ማከብር። አሁንም ክበርልን። ሀይሚዬም እንደዛው ያው ለቤት ሰቦችሽ ክብር ስለምስጫቸው ስለምትወጃቸው በቀደስ ይላል እንግዲህ ጋሽዬ። የ የማን ነው የአብረሽ እና የሩታ ነገር በቅቷቸው መሰለኝ ስለነሱም ጭራሽ በቅቷቸዋል በቃ ደብሯቸዋል። ስለ እነሱ ማውራት እሳቸው ነገር ጥለው በቃ ሀፒ ሆኖ መኖር ነው የፈልጉት። አንድ አመት ይጨምራል ብሏል። ሀፒ ከሆንሽ አንድ አመት ትጨምሪያለች ተብላለች። የብሩኬ እናትም ሀፒ ከሆንሽ አንድ አመት ይጨመርልሻል። ስለዚህ ሀፒ መሆን አለብሽ። ደስተኛ መሆን አለባችሁ በዚህ እድሜ እውነት ነው ነው ማርያምን። በዚህ እድሜ በቃ ደስተኛ ነው እንጂ ይሄ በዚህ ገባ በዚህ ወጣ የተባለ ችግር ምናምን ያስጠላል። ስለዚህ እግዚአብሔር አሁንም ሀፒ ያደርጋችሁ ነው የምለው። በጣም ደስ ብሎኛል ስላየኋችሁ። እኔ እንጃ ቃላት የለኝም። አይላቪ ሶማች። ሁሌም እናንተ ትልቅ እንድትሆኑ ሀሳባችን። እንወዳቸዋለን እናከብራቸዋለን። አይላቪ ሶማች ባይ ባይ።